ኦይ ምን አስበሽ ነው? ድንቅ ከመሬት ተነስተሽ ውጭ ካለ ደረር ምት አንቺ ነሽ። ከመጣው ጀምሮ ያገኘሽ በጭቃ ውስጥ የበቀለች አበባ ምንድን ነው? ጆሴፊት ማይ ነገር ነገር፣ ግርማን ከልጅነቴ ጀምሮ አውቀዋለሁ። ይሄ ደብዳቤ እንደደረሰው ያንቺ መጨረሻ። ምን አገባሽ? ድንጋይ የጉድ ሀገር ገንፎ አሉ። አሁን ደግሞ እስቲ ምን ልብት ይለሽ?

ቬሮኔ አለች። ሰው ሲበሳጭ እንኳን ሚስት በባል ፊት መናገር ሌላም ነገር ያደርጋል። ሳሚ ሰላም ነው? አባይ እዚህ ምን እሰራለሁ? ምንም መሻ ከሰላም ጋር እኮ እያወራን፣ ሰአቱን አላየሁትም። ሰአቱን አላየሁትም። ለስሙ

በቅርብ ጊዜ ትዳር ልትይዝ ነው። በጣም የምትገርሙ ሰዎች ናቸው፣ አሳፋሪዎች ናቸው። ደግሞ አንቺ አይልሽን በጨዋጥ በሽ እዚህ ወራዳ

ይህ በስመ አብ አስደነገጥሽኝ እኮ በይ ተረጋጊ ምንድን ነው የሙት መንፈስ ያየሽ እኮ ነው የምትመሲው ደንግጬ ነዋ በስመ አብ ቆይ መቼ መጣሽ ምን ነው አትመጣም ብለሽ ስለትሽን አስገብተሽ ነበር እንዴ ሴትዮ እንደዚህ አፍጠጠች ደግሞ አትይኝ ስሚ ሳሚ አልተነሳም እንዴ እንዴት መጣሽ

ጋሽ ግርማ በጣም እየፈለገሽ ነበር አግኝተሽዋል ገና አሁን መምጣቴ ነው እያልኩሽ አንቺ ደግሞ ምን ነው ሲፈልገኝ ነበር አዎ በኋላ አገኘዋለሁ በያሁን በጣም ረቦኛል ቁርስ አምጪልኝ ሳሎን

መጣሽ ማለት ለም መጣሽ እዚህ ምን ትሰሪያለሽ እንዴ ምን ማለት ነው ደግሞ እሱ ቤት አይደለ እንዴ እሱማ ቤትሽ ነው ቢያንስ ከመምጣትሽ በፊት አትደውይም ቆይ ስንት መልዕክት ነው ስልክሽ ላይ የተውኩት ስደውልም አታነሽም እኮ ዊሳምዬ እናቴ ታማ አይደል እንዴ በጣም ተደናግጠን ስለነበረ ስልኬን አላየሁትም ግን አታስብ አሁን ተሽሏታል

እሷ ራሷ ናት በቃ ትጨነቂ ሂጂ ስትለኝ የመጣሁት። እዛ ላይ ደግሞ ናፍቀኝ ነበር። በይሺ አባዬ ሳይመጣ ቶሎ ብለን እንጃ ነገሩ እስኪበርድ ድረስ አይ ላይ ባታዩ ጥሩ ነው። ምን እስኪበርድ? ከአባዬ ጋር በመሀላችሁ የተፈጠረው ነገር ነዋ። ምን ተፈጠረ ደግሞ? በእኔና በጋሽ ግርማ መካከል ማለት? በአንችና በሱ መሀል ምንም አልተፈጠረም አረ በጭራሽ። ትናንት ጠዋት እንደተለያየን እኮ ነው። ምንድነው ግራ የምታጋባኝ ሜሪ?

ካልገደልኳት እያለ አልጋ ስር ሳይቀር እየፈለገች ነበር እኮ እያልኩች ነው። እንዴት ነሽ ሜሪ? ባሌ ግን መምጣቴ ደስ አላለው። እንደዛ አይደለም ሜሪ፣ ስላልተግባባችሁ ነው። እየሰማው አይደለ ግርምሽ ምናምን እያለ ምክንያት ሲፈልግ እሱ ነገር ምክንያት አይመስለኝም። ጋሽ ግርማ ትንሽ የተበሳጨብሽ ይመስል ነበር። ግን አግኝተሻል? ኖ ገና መምጣቴ ነው

ቆይ በምንድን ነው የሚበሳጭብኝ እሱን እኮ ነው አንቺ ትነግሪናለሽ ብለን እየጠበቅን ያለ ነው ምንም ልረዳችሁ አልችልም እኔና ጋሽ ግርማን ደግሞ የሚያገናኘን ምንም ነገር የለም ኦኬ ብቻ ግን ዌልካም አመሰግናለሁ ጆሴ አንተ ትሻላለህ ከወንድምህ በለው ገና ከመንጋቱ ሊሳለማት ነው

እንዴት አደርሽ? ደህና አደርክ፣ የሳሚ ወንድም። ደህና ድር ያለው የሳሚ ወንድም ስትይ በጣም ደስ ይለኛል፣ ግን ደግሞ የእንግዳ ስሜት ይሰማኛል። ጆሲ ብለሽ ልጠሪኝ ትችያለሽ። እሺ፣ ያው እንደዛ አስተካክላለሁ። ማቀራረቡን ቢሆን ላግዝሽ፣ እየጨረሽ ነው አይደል? አረ ችግር የለውም ጆሲ ጨርሻለሁ። እኔ ራሴ አቀራርባለሁ። አየሽ፣ ጆሲ ስትይ አፍሽ ላይ ራሱ እንዴት ደስ እንደም

እናንተ አረባችሁ መሰለኝ። እኔ ልብላ። ምን ነው፣ ምን ነው የሆነ ነገር የተቀየረ መሰለኝ እኮ እንደዚህ ስታፈጥብኝ ግራ ገብቶኝ ነዋ። ምንድን ነው ግራ የምትጋባው? እኔን አለማመን እንደሆነ ባህሪ እያደረከው ነው።

ምንም የተፈጠረ ነገር የለም አልኩህ እኮ እና ምንም ካልተፈጠረ እንዴት ከመሬት ተነስቶ አገር እያዝ ሊል ይችላል እኔ ምን አውቄ ወይ ደግሞ መስሎ ሊሆን ይችላል አረ ሳሚ መስሎት አይደለም ትናንትና ጋሽ ግርማ እንደተበሳጨብሽ እርግጥ ነው ዝም ብለሽ አፍሽን ዝጊው አትበጥረቂ ማን ምስክር ጠራሽ የጠራሽ ሰው አለ ሜሪ እርግጠኛ ነሽ ግን በአንቺና ባባዬ መሃል ምንም የተፈጠረ ነገር የለም ቆይ ስንቴ ነው የምጠይቀኝ እኔም ማውቀው ምንም የተፈጠረ ነገር የለም አልገባሽም ሜሪ

ትላንትና እኮ መጥፎ ነገር እንዳደረግሽበት ነበር ስሜቱ። ሳሚ፣ እንግዲህ እኔ የማውቀው በእኔና በጋሽ ግርማ መካከል ምንም እንዳልተፈጠረ ነው። ያው እንደውም ጋሽ ግርማ መጣለ። እኔን ካላመንክ እሱን ራሱን ትጠይቀዋል። ደህና ዋላችሁ። እንዴት ዋልክ ጋሽ ግርማ? እንዴት ነሽ ሜሮ? ነው ጋሽ ግርማ፣ ትናንትና በግር በፈረስ ስትፈልገኝ ነበር አሉ። ማ? እኔ ኧረ

አገናኛ ያልሽኝ ሰው ሰውዬ ስልክ ፈልግ ነበረ። አሁንማ ሌላ ሰው አይናገር፣ ያለው ችግር የለው። በጣም ይቅርታ ጋሽ ግርማ። አረ ችግር የለውም ሜሪ። በሉ እናንተ ተጫወቱ፣ እኔ ሆስፒታል ቆሜ ስላደርኩኝ አልገኝ ነኝ አፈቀኝ። ሰላምዬ፣ እስኪ ራሴ ሊፈነዳ ነው። አንድ ሲኒ ቡና ክፍል አምጪልኝ። እሺ፣ አሁን አመጣለሁ። እኔ ምለው አባዬ

የሆነ ብስጭትህን የቀነሰልህ ነገር አለ ወይስ ምን ተፈጥሮ ነው የምን ብስጭት ትናንትና እኮ በጣም የተናደድክበት ነገር ያለ ይመስል ነበር እኮ አረ የምን እንዴት ምን ነው እንድናደድ ፈልገህ ነበር እንዴ ተው እንጂ አባዬ ያቺ ሚስቴ ታለች እያልክ ቤቱን ስታምሷ ነበር ለ ትናንትና እንግዲህ ነገርኩህ አልተናደድኩም ነበር አልኩህ እኮ እንዴት ትረሳለህ በዚያው ብትቀር ጭራሽ እዚህ ቤት እንዳትደርስ ስትል አልነበረም እንደ አይ እንግዲህ ለራስህ ሰልችቶ መላይት ፈልገህ ከሆነ

በእኔ በግርማ ማሳበብ የለብህም። ለሷ በቀጥታ መናገር ትችላለህ እኮ እንዴ። እኔ ደግሞ በሰው ፍቅረኛ ምን አገባኝ ነው እዚህ ቤት እንዳት ምጭ ምላት። የሆነ የተፈጠረ ነገርም አለ። እንደዛ ሲፎክር የነበረ ሰውዬ እንዴት እንዲውሃ ሊሆን ቻለ? ምን ብላው ነው እንደዚህ የተቀየረው?

ታባሽ ሞኝ ሁላ እንዲሁ በጅባፍ ከብቼ የምበላ ነበር እኔ ሜሮ ቆቅ መሆኔን አላወቁ እንዴ ነው ጋሽ ነገር ዛሬ ማታድርግ እንደዚህ አንቄ ነው

ወደ ሰይጣን ቆይ ቀለን ጠብቅ ብቻ። ማደርገን አታቅም። እኔ ምሮን አይደለም። እንግዲህ ሰላም ለመበላት ተዘጋጅ። አልገረምሽም? ግን በመጠኑም ቢሆን አንደርስታንድ ማድረግ እችላለሁ።

ምን ሁሉ አንደርሳን እንደምናደርገው እንደ ቤተሰብ እንኳን ያካፈሉ ነገር የለም እኮ። ምናልባት መናገር ከብዳቸው ሊሆን ይችላል። ዋናው ነገር ግን ቤተሰብ ሰላም መሆኑ ይመስለኛል። በእርግጥ ልክ ነው። አመሰግናለሁ። ሰማ ደግሞ እቤት ስገባ እማዬ እንዴት እንደሆነች አይዲያው ይላል። እሱማ ለቅሶ ብያት ነው የወጣሁት።

ብቻ ምን አለፋህ አበደች፣ አይገልጸው። ስማ ደግሞ ከእንግዲህ አብሮ ማደር የለም። እንዴ እስክንጋባ አብሮ ማደር አይታሰብማ። አይ እንግዲህ ታስገድለኛለህ። አንቺ ማትረቢ እንደ ፈረስ በርበር ግደሽ አትግቢ ስትባይ፣ አስሚ አንኳኩቻለሁ እኮ

ምን ተኛለው ጁሴ? ይሄ ባሌ እኮ በማይሆን ነገር እያነዘነዘኝ ጭራሽ ፕሮግራሜን ሁላ አስረስቶ ነበር። የምን ፕሮግራም? የሚሊኒየም አዳራሹን ኮንሰርት ነው። ለሶስታችንም እኮ ትኬት ቆርጫለሁ። የምር? ሳሚኒንሳይ የባሌ ወንድም ከመጣ እኮ አንድም ቀን ውጭ ወጥተን ሳናሳልፍ ብዬ እኮ ነው። ምን ታስባለህ ታዲያ?

ምንም የሚታሰብ ነገር የለውም። በጣም ጥሩ አጋጣሚ ነው። እንደውም በዛ ላይ እኔም ደብሮኝ ነበር። በስመ አብ አስደነገጥሽኝ እኮ። ምን አላንኳክቶሽ ብትገቢ?

ማን አለ ብዬ ነው ማንኳኮው ደግሞ ደግሞ ምን አባሽ ለማግኘት ነው በየሰዓቱ ልብስ መቀያየሩ ስንት ጊዜ ነው እዚህ ቤት መኖር ከፈለግሽ ስርዓት መያዝ አለብሽ ብዬ ነገርኩሽ ወይስ ዲያስፖራው ለማጥመድ ነው ይቅር ይበልሽ ታዲያ ሰውየውን ነው መቼም አሁንም መቀደሽ ባሌ ላይ ነው ብዬ አላስብም የሆነ ሰው ለማግኘት ልወጣ ነው ለዛ ነው ልብስ እየቀያየርኩ ያለሁት ምን ስታዩ ይሄ ቤት የገበያ ቤት ይመስልሻል እንዴ ፍቃድ ሰዓት ጠይቂ ባሻሽ ሰዓት የምትወጭበት?

ለባብሽ እንደጨረስኩ እኮ ሳሚን ልጠይቀው ነበረ። ቆይ ስታስቢ ሳሚ ስራ ፈቶ ለገረድ እረፍት ሲሰጥ የሚውል ነው የሚመስልሽ? እሺ አንቺን ልጠይቀሽ። አይቻልም። ለምን? ምግብ እኮ ሰርቼ እጨርሻለሁ። እንጀራም ከሆነ ጠዋት ነው የጋገርኩት። ለምንድነው የማልሄደው? ነገርኩሽ እኮ አይቻልም አልኩሽ። አንቺ ወተሽ እዛ አሸሸገዳሚ ስትይ እኛ የቀዘቀዘ ወጥ መብላት አለብን። በዛ ላይ ደግሞ ልብሴ እንድታጥብልኝ እፈልጋለሁ

እና ስመለስ አይደርስም። አይደርስም፣ የግድ አሁን መሆን አለበት። እሺ። በነገራችን ላይ የሄድሽበትን ርቀት አውቄዋለሁ። እሺ? ምን ምንድነው ደግሞ ያወቅሽው? ሁሉንም ነገር ግን አታስቢ፣ ይቅርብይሻለሁ። ምክንያቱም እኔ ሜሮን የአብርሃም በግ ነኝ፣ የዋህ ነኝ።

አንቺ ደግሞ በምላሹ ጥሩ መሆን ይኖርብሻል። እሺ። የታቀደላትን አላወቀች። ሰው ለማግኘት ልጅ ትለኛለች። ጠብቂ ብቻ።

ከሜሮን ጋር የተዋወቅሽበትን ቀን እንድትረግሚ ነው ማደርግሽ። ጋሽ ግርማ ስትራቴጂ ጥሩ እየሄደ ነው። ተይ እንጂ። ስታስብ ይሆን ይግርማ እንከፍ መስልሻለሁ። ተረጋጋ እንጂ ጋሽ ግርማ። ምን እያወራህ እንደሆነ አልገባኝም። ኮንሰርት ምናምን እያለ ስትቀባጥር ያልሰማ መስልሽ እና ሄጃለሁ።

ይሄ ጉዳይ እኮ ለአንተ ብቻ ሳይሆን ለእኔም ቢሆን መደረጉ ይጠቅመኛል። ስሚ፣ አሁን ያልሽው ነገር ከልብሽ ቢሆን ጥሩ ነው። አለበለዚያ ግን... ኧረ አለበለዚያ ያስፈልገውም ይሆን? አላልኩ እኮ። እኔ እኮ ሜሮን ነኝ። እሱን እናያለን። ወይኔ ሜሮን

ሜሪ ይቺ ልጅ ተሳደረው እንዴ? ዛሬ እዚሁ ምንድነው? አልተዘጋጀሽም እንዴ? እኛ ሴቶች እኮ እንደናንተ በፈለግነው ሳ ኮንሰርት ምናምን ብለ መሄድ አልችልም። ማለት ምን ተፈጠረ ደግሞ? የሴቶች ወክ በጣም ይቅርታ፣ ቀኑ ጠፍቶብኝ ረስቼው ነበረ። ውይ ምን አይነት አጋጣሚ ነው! ባይልልን ነው፣ ሌላ ጊዜ እንሄዳለን በቃ። አረ ለምን

ባይሆን እናንተ ሄዱና ተዝናኑ። ሌላ ጊዜ ባንተ ግብዣ አብረን ዘና እንላለን። አረ አይሆንም ጥለንሽ ማን ሄደ? ሳሚ፣ የሆነ ነገር በለው እንጂ። ባይሆን ሁለታችሁ አብራችሁ ጊዜ ለማሳለፍ በጣም ተመቻችሁ። ግን አደራ መጠጥ እንዳታበዙ። አሁን እሷ ካልሄደች ትኬቱ ከሚከሰል ሰላም፣ አብራ ብትሄዱ ምን ችግር አለ? ደግሞ እንደዛ ብላት ሌላ ነገር ነው የሚመስላት። እንዲቀር ይሻላል። እንዴ ምን ሆነሃል ሳሚ? ምንድን ነው የምታስበው? ሂዱ እንጂ። ጆሲም እኮ ታፈነ

ባይሆን ወጣ ብላችሁ አየር ነገር ውሰዱ እስኪ ኧረ ሌላ ጊዜ መሆን ይችላል እኮ ሜሪ ልክ ናት ጆሲ ባይሆን ከደበረን ትንሽ ዘና ብለን እንመለሳለን ተነሳው ተነሳ

ሰሚያንቺ ምንድን ነው? በሌላው አምታን አንቺ ራስሽ እኮ ነሽ። ታጠብለሽ ከመሄድበት ያስቀርሽ እኔ እኮ እንደ ሰራተኛ አክት ማታረጊው ነገር ነው። ግራም ያጋባኝ ለተጠየቅሽው ነገር ሁሉ መልስ በቃ። አሁን እሄ ታጠበ ነው የሚባለው በየወሩ ደሞዝ የሚከፈልሽ እኮ ልሰሪ ነው። አሁን እኔ ማብካካቱን ተይና አንድ አፍታ ማንቆርቆሪያውን ጣዳ፣ እኔ ልብሱን እስክጨርስ። ጉድ ፈልቷል። ጭራሽ መልሰሽ እኔ ነው ያዘዝሽ ነው። እሺ በቃ።

ችግር የለውም። አሁን አመጣልሻለሁ። ልጅ ይሻልሻል ሰላምዬ። እኔ ፍቅር በጣም ነው እኮ የምወድሽ።

ሰይጣን ያቋርጥሽ እዛ ጋር አለሽ መድሀኒት ውሰጂ እንዴ ምን አደረግኩ ደግሞ እስቲ ዝም ብለሽ ይዘሽልኝ እንጂ ሁሉም ነገር አሪፍ እየሄደ ነው ተዘጋጅ ተጠብቅ ተዘጋጅ ተጠብቅ እንጂ ሰምተሃል አይደል ለማሞ

ሰላም አንቺ። ሰላም። አቤት። ጠራሽ? ሁን ብለሽ ታሳብጂኝ ነው አይደል? ማለት ምን አደረኩሽ ደግሞ? ስኳር እንዳይበዛው ስልሽ ጭራሽ በጫው አድርገሽ ሰጠሽ። ኧረ በስመ አብ። ቆይ እንዴት እንዴት ነው?

አረ እኔ ሻዩ ላይ ጫው አላረኩም። እስኪ ላይ ቅመሹ ቅመሹና፣ ይሄ ሻይ ጫው የለውም። በይ እኔ ልቀጥ? ችግር የለውም። እሺ ወይ ሌላ እፈላልሻለሁ። ወደሽ ነው የምታፈዩ ግን እስኪ ቅመሹ ምን ምን እንደሚል ቴስት አድርጊው። አረ ጫው ጫው አይልም። እስኪ ቅመሹ። ግድ የለሽ ሜሪ፣ ወደዛው ሰጅልኝ። እኔ ሜሮንኝ፣ አንቺን ጭላጭ የምጠጣው

ነገር ተጠናቋል። መድኃኒቱን አይኔ እያየዋ ጠጥተዋለች። በጣም ጥሩ። ከዚህ በኋላ አንቺ አታስፈልግም። ግቢና ክፍልሽ በሩን ቀርቅራች ታኚ። እሱ ሲያምርህ ይቀራል። የሁለታችሁን የወሲ ቪዲዮ ቀርጪ ይዤ ራሴን እስከ ወዲያኛው ነፃ መውጣት ዋና ፕላኔ ነው። ምን ነው ያልኩሽን አልሰማሽኝም እንዴ? አረ ሰምቻለሁ። ያለም ያርግላችሁ።

ምን ልንገርልሽ ሰላም፣ ሁሉን ነገር እኮ በጸባይ ጨርሰ ነው ቢሆን ኖሮ ይሄ ሁሉ ስቃይና መከራ አይደርስብሽም ነበር።